ሰላም ጤና ይስጥልን ተመልካቶቻችን፣ እንደምንቆያችሁ። ኢትዮ ሪቪው ቻናላችን ነው። በዛሬ ፕሮግራማችን እንግዲህ የምናቀርብላችሁ ምናልባትም ካፌ ለመክፈት እያሰባችሁ ከሆነ ለካፌ ለመክፈት አስፈላጊ የሚባሉ የተለያዩ አይነት እቃዎችን ማሽናሪዎችን እየተመለከትን የምንቆይ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆዩ። ተመልካቾቻችን እንግዲህ አሁን የምንገኘው መርካቶ አኗር መስጊድ ፊትለፊት ፀሐይ የሚገኘው ሚኪያስ የተለያዩ አይነት ለካፌ ብትሉ ለቤት አስፈላጊ የሆኑ ኤሌክትሮኒክስ እቃዎች መሸጫ ቤት ውስጥ ነው። የተለያዩ አይነት ለካፌ አስፈላጊ የሚባሉ እቃዎች የምንመለከት ይሆናል እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆይ። ሰላም እንዴት ነ? ሰላም እንዴት ነ እህቴ? እግዚአብሔር ይመስገን። እስ ንታወቅ እንዲሁም ደግሞ ቤትንም አስታወቅልን። እሺ ሚኪያስ ሰገድ እባላለሁ። ቁጥር አንድ አድራሻዬ ፒያሳ ነው። ቁጥር ሁለት ደግሞ እዚሁ መርካቶ ነው ያለኝ የዳቦና የኬክ እቃዎች አሉኝ፣ የሆቴልና የካፌ ማለት ነው። እኛም እንግዲህ ዛሬ በዋነኝነት ለመመልከት እዚህ የመጣ ነው፣ ለካፌ አስፈላጊ የሚባሉ የተለያዩ አይነት እቃዎች አንተ ጋር እንደሚገኙ ሰምተን ነው። እና በዋነኝነት አንተ ጋር ለካፌ የሚሆኑ ምን ምን እቃዎች አሉ? እኔ ጋር ያሉኝ የካፌና የዳቦ ማለት ነው። የካፌ ሻይ ማሽን አለኝ። ሻይ ማሽን ባለ አንድ፣ ባለ ሁለት፣ ባለ ሶስት አለኝ። ሽምፓሌና ፊያማ ይባላሉ። በአዲስም አለኝ በአዲስም አለኝ። ገብቶ በወጣም አለኝ። በሰከንድ አንድም አለኝ። የዳቦም ደግሞ አለኝ። የዳቦ ማለት አሁን እዚህ ጋር በትንሹ የዳቦ ነው። ዳቦ ስለሽ ዳቦ የሚጋገራል። ኬክ የሚጋገራል። በዚህ ተባታ ኬክ የሚጋገራል። ኩኪሶች የሚጋገራሉ። ድፎዎች የሚጋገራሉ። ባለ ሁለት ይባላል። በአዲስም አለ። ገብቶ በወጣም አለ። ሊንክ ዩጅ ይባላል። ትክክለኛ አንደኛ የኮሪያ ማሽኖች ናቸው። የሁለት ዓመት ዋስትና አላቸው። ገብቶ ወጣም በአዲስም እዚህ ይገኛል። እና አዲስ ነው። ገብቶ ወጣ ደግሞ በዚህም ይገኛል። ባለውቀት በአስር ደቂቃ ከአምሳ ዳቦ በላይ ነው የሚያመርተው ማለት ነው። አጠቃቀሙ ቀላል ነው። እጅግ በጣም ቀላል ነው። እሱ እዚህ ጋር ኮኔክት አላቸው። ቀላል ነገር ነው። እኛም ደግሞ ሙሉ ዳቦ ማሽን ይዘው ሲወሱ የያሴ ባለሙያዎች አሉ እዛ አይደን ነው ሙሉ በሙሉ ገመድ ምናምን በለን እንትን የምንለው ምንለው ችግር የለውም ደግሞ ከፍ ከፍ ያ ደግሞ ይላል። ደግሞ ባለ ሶስት ይባላል። ሶስት ማለት በዚህ ውገት ማለ ደግሞ ሶስት ነው አንድ ብረት ሶስት ፓታ ነው። በአዲስም አለ ገብቶ በወጣም አለ። እዚያውን የሳምበል ነው የምናስቀምጠው እኛ ብዙ ጊዜ። ምንጭ ነው ከመጋዘን ነው ምንጭ ነው ቦታ ማሳያ ነው። ባለ ሶስት ነው እንም የዳቦም የኬክም ይጋጉበታል ባለ ሶስት ነው እዚህ ያለው ማለት ነው። እዚህ ጋር ደግሞ ቦታ ስለሌለ ነው። ግሪል አለ፣ መጠበሻ ነው እዚህ ጋር ማለት ነው። ስጋ ይጠብሳል ብዙ ነገሮች እንትን ያሉ። እዚህ ጋር ደግሞ ባለ አራት አለ። በእዚያኛው ከፊሜል ነው፣ ሸክላ ነው፣ የዳቦም ነው፣ የፒዛም ነው ባለአራት አንድ ናቸው። እዚህ ጋር ደግሞ ማኮፈሻ አለ። ምንጊዜም መጀመሪያ ዳቦ ይቦካል፣ እዛ ጋር ነው ብዙም አይታይም፣ ዳቦ ይቦካል። ከዛም በኋላ ደግሞ ማኮፈሻ ውስጥ ነው የሚገባው። ማኮፈሻ ውስጥ ሲገባ ወቶ ነው እነዚህ ፓት ውስጥ የሚገበው ማለት ነው። አሁን ይኸኛው ሳይዝ አለ ወይስ በዚህ ብቻ ነው? አነስ የሚላልም ትልቅም አለ። እንትን ትልቁ ስድስት ፓትራ የሚከት ነው የዳቦ ነው። ምናልባት ደግሞ አነስተኛ ካፌ ላለ ሰው ሰዎች ደግሞ አነስ ያለ የሚፈልጉ አነስ ያለች የሚፈልጉ እኔ ጋ አለ። ገብቶ በወጣም አለ በአዲስም አለ በብድም ደግሞ ቸ እኔ ጋ ግማሽ ክፍያ ግማሽ ካሽ ይቻላል። አብዛኛው ሰው እንዳቅሙ ነው፣ ሰው እንዳቅሙ ነው። አመትም አምስት ወይም እንደዛ እንደዛ ይቻላል። ምን ማሳጅ ኑሮአችሁ ነው እናንተ ካሽ ካለ ብዙዎቹ ካሽ ከፊውና ግማሽ ደግሞ ቼክ በቼክ እና በተዛለ ስለዚህ፣ ይኸኛው ምን ያክል ነው? ግን ዋጋቸውን አልነገርከኝም። ለምሳሌ ይኸኛው ተመልካቾችን ከስንት ከስንት ማግኘት ይችላል? ማኮፈሻው ትልቁ የሚባለው መቶ ሺህ ነው። ገብቶ ወጣ ደግሞ ከሆነ ደሞ ስልሳ ሺህ ነው። ኦቭኖቹም ደግሞ አሉ። ባለ አንድ አለ። ባለ ወቷችን ሳይሆን ዋጋው መቶ ሰላሳ ሺህ ነው። ገብቶ አዎ፣ ባለ ወጡ በአዲሱ፣ አዎ፣ ገብቶ በወጣ ደሞ እንን ማሳያ ነው። ቅድም ገብቶ በወጣ ደግሞ ዘጠና ሺህ ነው። ባለ ሶስት ደሞ አለን መቶ ሰላሳ አምስት ሺ ነው። ገብቶ በወጣ ደግሞ አለን። መጋዘን መቶ ሺ ነው። ገብቶ የወጣ የምትለኝ ግን ለምሳሌ ሰው ይጠቀሙበት ስለሆነ ሰው ይጠቀምበት በደንብ ማሽን ነው። አሁን በቦሌ አካባቢ የሚሰራ ማሽን ነበረ፣ ቦሌ በእድሳት ምክንያት ሲፈርስ እኛ እንገዛዋለን አይደል ማለት ነው። ገብቶ ሙሉ በሙሉ እኛ ሰርቪስ እናደርገዋለን። የአሴ ሰዎች አሉ። ሙሉ በሙሉ ሰርቪስ ይደረጋል፣ ቼክ ይደረጋል። በአዲስ ስ ነው በአዲስ ና እነዚህ በሙሉ እነዚህ ይለወጣሉ ሙሉ በሙሉ አሴምበል አድርገን እኛ እንትን የምንለው በአዲሱ መቶ ሺህ ነው ገብቶ በወጣው ደግሞ መቶ ሰላሳ ሺህ ነው።

አዎ ገብቶ ወጣ ደግሞ አይደለም። ብዙዎቹ የሚፈልጉት አቅም ብዙም ሰው ስለሌለው ገብቶ ወጣ ነው የሚፈልገው። ብዙ ሰው ገብቶ ወጣ ደግሞ እስከ ሶስት መቶ ሺ ብር ከመቶ ሺ ብር ጀምሮ አለ። ሻይ ማሽን ሻይ ማሽኑ ግን ቡና ምንትን ይላል ወይ? ሻይ ቡና ማካቶ ሙሉ በሙሉ ነው ሚሰራው፣ ሙሉ በሙሉ ነው በአዲስ ማለት ገብቶ በወጣ ማለ አንቺ ጋር ይደውሉ። እናንተ ስልክ ቁጥር ስለምናስቀምጥ ሰዎች ሊፈልጓቸው ዳይሬክት እናንተ ጋር ነው የሚደውለው፣ የሚያገኛቸው እናንተ ጋር ስለሆነ፣ ሳምፕል ነው ብዛት አለ። የበገ ማሽኖች አሉ፣ ቺስ ማሽኖች አሉ። ሙድ በአዲስ ማለ ገብቶ በወጣ ማለ ይደውሉ። አዎ ሚክሰዎችም አሉ። ሚክሰ ማለት ኬክ እንቁላልም ሶስት አይነት የሚያወቁት እሱም፣ በአዲስም አለ ገብቶ ወጣም አለ ይደውሉ። እቆች አሉ። እኛም እንግዲህ ተመልካቾቻችን የተለያዩ አይነት ከዚህ ጋር እዚህ ጋር ለማሳየት ነው። ትንሽ ነገር ቢኖርም ከመጋዘንም ቀደም እንደነገር ግን ሰፋ ያሉ እቃዎች ስለሚገኙ እንዲያገኘቸው ስልክ ቁጥር እናስቀምጣለን። በመጨረሻ አድራሻ ለመጨረሻ ጊዜ ንገረልን ና። እሺ፣ ቁጥር አንድ ፒያሳ ቁጥር ቀደሙ እዚህ ያለው አብተጊዮርጊስ አኗዋ መስጊድ ፊት ለፊት ይደውሉ እቆች አሉ። እዚህ አሁን ማሳያ ነው እንጂ በጣም ብዙ እቃዎች አሉ። እዚህ ማሳያ ነው አንዳንድ ማሽን ቁች የምናደርገው ዝመጋዘን ሙዚቆች ያሉ ይደውሉ። እኛም እንግዲህ መጥተው እንዲገዙ መልእክታችን። አመሰግናለሁ። እሺ እህቴ አመሰግናለሁ እህቴ። እሺ። በዚህ በርካታ ተመልካች ባለው በዩቱብ ቻናላችን ላይ መሰን አገልግሎት ማስታወቅ ከፈለገው፣ እንዲሁም ደግሞ በመሰራቸው ቪዲዮዎች ላይ ልጅታቸው ማስታወቅ ከፈለጋቸው የተለያዩ አይነት አማራጮች ይዘን ቀርበናል። ከእናንተ የሚጠበቀው ከታች ባለው ቁጥር መደወል ብቻ ነው። እኛ ሁሌ ለማስተናገድ ዝግጅ ነን። ተመልካቾቻችን፣ እንግዲህ አሁን የምንገኘው መርካቶ ጣና የገበያ ማዕከል አንደኛ ላይ በሚገኘው ሂራ የተለያዩ አይነት የካፌ እቃዎች እንዲሁም የተለያዩ እቃ መሸጫ ቤት ውስጥ ነው። የተለያዩ አይነት የካፌ እቃዎች ሰዎችን የምንመለከት ይሆናል። እስከ ፕሮግራማችን ፍጻሜ አብራችን ቆዩ። ሰላም እንዴት ነ እንዴት ናቸው? ሰላም እግዚአብሔር መስገን እስቲ እንታወቅ ቤታችንም አስታውቅልን። ሀይሬ ይባላለሁ። ጣና አንደኛ ላይ ድንኳን እናም የካፌ ለባዛር ለሰርግ የሚሆን ሁሉ ማቴሪያሎች አሉ። እናም ማቶቹ ጥላዎቹ፣ ሁሉም ነገር አሉ። በዋነኝነት ዛሬ እዚህ የመጣ ነው ለካፌ አስፈላጊ የሚባሉ የተለያዩ አይነት ወንበሮችን እዚህ ጋር የምንመለከታችን የተለያዩ አይነት ነገሮች ለመመልከት ነው እና አንተ ጋር በዋነኝነት ምን ምን ነገሮች ይገኛሉ? ለካፌም ይሁን ወንበርም ጠረጴዛም አለ። አሁን እነዚህ ማቴሪያሎች ለጊዜው ስለተጫነቃ ሳምፕል በምንፈልጉት አይነት አለ። ማቴሪያል የእንጨትም የጣሊያን የሚባል እናም በመስታወት እነዚህ መረብ ነገሮች አሉ። እነሱ አለው ጥላ እንዳያችሁት ከሆነ ሁሉም አይነት አዳዲስ ማንም ጋር የሌለው እናም ለጋርደን የሚሆን እነዚያም፣ ትላልቅ ለጋርደን ንደሌላ የሚባለው ሁሉም ማቴሪያል አለ እንግዲህ እዚህ ጋር ካሉ ምን ምን ለን ጥቅማቸው ለምንድን ነው የሚለውን ነገር በደምብ እናንሳ። አሁን ይሄኛው አንደኛ ኢሚቴሽን ይባላል ለሶፋ ለወንበሮቹ። እናም ሲቀጥል በሁለተኛ ማቴሪያል ተብሎ ለወንበር ለካፌ ወንበር በእንጨት ተሰርተው መጠቀሚያ ይሄ ነው። እነዚህ ግን ሴንቴቲክ ይባላል ማቴሪያሉ። እዚህ ጋር እንደምታዩ ይሄን ሂንድስቶክ ይባላል ይሄኛው። ሴንቴቲኮቹ አይደለም። አዎ እንደዚህ አይለጡም ምን አይሉ አይላጥም ምንም አይደለም። አይ ኳሊቲ ነው። እናም ለ በአብዛኛው የምንጠቀማቸው ለሆስፒታል እንትን ነው፣ እናቶች የሚወልዱበት አለ አይደል ለሱ ነው የምንጠቀማቸው። እነዚህ እነዚህ ደግሞ ለግቢ ሼድ እንኳን መስሪያዎች ናቸው። ካፌ ላይ አይተሹ ከሆነ ግቢ ላይ ፀሐይ ድንኳን ስራባቸው በነስ በነሲ የነገርኩሽ እሱ ማቴሪያል በአብዛኛው ከተማችን በግሬ ይቀየር ስለተባለ ከለሩን በዚህኛው ያስመጡት። እንደምታየ እዛ ጋር የተደርደሩ ያሉ ሲልቨርና ገሬ በሰው አርገ ነዋል። ሲቀጥል አሁን ጊዜው የጉዞ መሰለኝ። ይሄኛው ቴንት እንደምታውቂያው ራሱን የሚይዘው አሁን ገበያ ላይ እየተሸጠ ያለው ወደ አምስት ሺህ ምናምን

መልሶ በዝርግት ነው የሚለው ያዩሹ በመቀስ ተቆርጧል። በመላቀቅ ምንም ምንም ክሩ ሰማንያ ክር የሚባሉ እቃዎች ናቸው። በደንብ ጠንካራ የሚባሉ ናቸው። እንግዲህ በርበራቸው ማልበስ ከፈለገው በተለያዩ አይነት ከለር አማራጮች ስለሚገኘው እዚህ ማግኘት ይችላሉ። ዋጋቸው ግን እንዴት ነው? በሜትር ነው ወይስ? በሜትር ስንት ሜትር በሜትር ስንት ይሆናሉ? ለምሳሌ በሜትር አሁን እየሸጥ ነው ያለን እኛ አምስት መቶ ሀምሳ ብር፣ አንድ ሺህ ብር ድረስን እየሸጠው ነው ሰው፣ እኛ ግን አምስት መቶ ሀምሳ ብር እየሸጥ ነው ያመት ከእኛ እየተቀበሉ እየጨመር እየጨመር እየጨመር የሚሄደ ስለሆነ ይሄ ኳሊቲ ዕቃ ነው። አምሳታ ሰርቶ ሌላ ደግሞ የተለያዩ አይነት ላይ ጠረጴዛ የሚለብሱ ደግሞ የተለያዩ አይነት እንግዲህ ካፌዎች ላይ ሬስቶራንቶች ላይ እንመለከታለን እና እነሱ ደግሞ እንመልከት። አሁን ቅድም ተዘርግቶ አይተሸዋል። በጣም የሚያምሩ በጣም የሚያምር ዕቃ ነው። ከለር ቢያንስ እስከ አምሳ ድረስ አለ። ስለተጫኑ በዚህ ማለት ነው። ይሄ ከለር እሱ ነው። ይሄ ከለር እሱ ነው። ይሄ ከለር ይሄ ከለር ይሄ ከለር ሁሉም ከለር ብቻ ነው። የውጭ ዕቃ ናቸው፣ የሀገር ውስጥ ዕቃ ምንም ምንም ነገር የለም። ለዚህ በጣም ጠንካራ ቆንጆ የሚባሉ ናቸው። ከላ አማራጭ በሰፊው አለ ማለት ነው። ስልኪ ነገር ናቸው። መወልወልም ምንም ከላይ ምንም ተጨማሪ ነገር ሳያስፈልጋቸው ከዚህ በፊት አ ከዚህ በፊት የምንጠቀም ነበረው ከላይ ላስቲክ እናደረግ ነበረ፣ ማይካ የሚባለውን ላስቲክ። አሁን ግን ይሄን ሁለቱም ያማከለ ነው። አንደኛ ነገር ማይካ የሚይዘውን ገንዘብ ለብቻው

አሁን ለጠረጴዛዎቹ እንትን እነዚህ ስቲከሮች እነዚህ ስቲከሮች ለጠረጴዛ እናም ለኪችን ካቢኔት የሚሆናቸው ጣውላ ሁሉም ከለር አላቸው። ገበያ ላይ እየተሸጡ ሺህ ምናምን ብር አካባቢ እኛ ግን ፓጉኝ ሽትን ያለ ነው። ስድስት መቶ አሰሩ ብር ነው። እያከፋፈል ነው ያለ ነው። ቀጥታ በራሱ የሚለጠፍ ነው። ቀጥታ አሁን የግድግዳ አይሆንም። ለግድግዳ ተብሎ እየተሸጡ ነው። ለጠረጴዛ የዓመት ይህንን

ሴንቲ ሜትር በአስር ሜትር አየሽ። ስለዚህ ሰፊ ነው፣ ሰፊ ነው። ሌሎች ነገሮችም እንመልከት፣ ጃንጥላዎችን እዚህ ጋር ወንበሮችም አሉና ይህን ደግሞ ተመልክተን፣ ይህን እንደ አጋጣሚ እነዚህን ያደረኩልሽ አሁን በረጋ የምታየት በሙሉ እዛ ጋር ወንበሮች ናቸው። እነዚህ የሰሩ ናቸው። ይህን ያደረግነው ነጭ እንዲታይ ስለፈለግን ነው። ሁሉም ከለሮች እነዚህ እንደምታያቸው ውጭ ጋር አየሽው። እነዚህ በሁሉም ከለር፣ ሁሉም ማቴሪያል አለ ወንበሩ እዚህ ጋር የሚገኘው በፕላስቲክ ብቻ ነው ወይስ በእንጨትም አለ? የእንጨትም፣ የብረትም እንጨቱም ደግሞ አውስትራሊያ በሚለው ነው። በራሱ ከዛ ላይ ሚሄዱ ነው እነሱ ናቸው ይሸጣሉ። ለምሳሌ አሁን አንድ ላይ ስንት ነው ወይስ ወንበሩ ለየብቻ ነው ዋጋቸው? የቴብል አሁን ሁለት ሺህ ብር ነው። ወንበሮቹ ደግሞ ይሄኛው ፒራሚዳ የሚባለው ሃይ ኳሊቲ በሚባሉ በፕላስቲኮቹ 700 ብር

አንደን ጋር ለጉዞ ካልሆነ በስተቀር ለካፌ የሚሆን አይመስለኝም። የእንጨቱን ነው፣ እግራቸው መቀመጫ ብረት እንጂ ሌላ ሌላ ማቴሪያል እና እንግዲህ ደግሞ ካፌዎች ላይ አሁን በረንዳ ላይ በደምብ ተለምዷል ብዬ አስባለሁ። በጣም ነው የሚያምሩት እነዚህ ወንበሮች ወይም ደግሞ እንጨቶች ሲደረጉና ጃንጥላ ይዘረጋል። ስለዚህ ጃንጥላዎችም ደግሞ እናንተ ጋር በደምብ ይገኛሉና እንመለከታቸው። እነሱ አሁን እነዚህ ጃንጥላዎች አሁን ገበያ ላይ እንደምታዩ ቦታ ስለማይበቃ ነው። ወደምትፈልግበት ሮቴት ያደርጋል። እናም እዚህ ጋር ቁም ሰጋ የሚባለ ጋርደ ለምላላ የሚባለው ነው። እነዚያውን ገበያ ላይ ሰማንያ ምናምን ሺ ነው። እኛ እያከፋፈልን ያለው አርባ ሶስት ሺ። አሁን እንደምታያቸው ንትኖች አሉ። እነዚህ ትናንሽ ጥላዎች እነዚህ አነስ ያሉ ናቸው። እንደ ትንሽ ከጊዜ ያማከሉ አይደሉም። ሁለት ሺ ሶስት ሺ ብር አካባቢ ናቸው። እነዚህ አሁን ቀደም ተዘርጉ ተያየሽ ነበር እነዛ ጥላዎች አዳዲስ የመጡ ናቸው። ዋጋቸውም አሪፍ ነው። ቀጥታ ፓክድ እነዚህ ካርቶን ከላይ የምታዩት እነሱ ናቸው ማቴሪያሎቹ። እንግዲህ በጣም እዚህ ቤት ውስጥ በጣም በርካታ የሚባሉ የተለያዩ አይነት እቃዎች ይገኛሉ። ምናልባት ደግሞ ዛሬ ፎከስ ያደርግንበት የካፌ እቃዎች ላይ ይሁን እንጂ ሌሎች ነገሮችም ሳሉ እነሱ መንሽን አርገል። አሁን ለምሳሌ ለስፖርት ቤትም ለዲኬር ቤትም እነዚህ ማቶቹ የውጭም የሀገር ውስጥ ማኛ እነዚህ የውጭም ሀገር ይሄኛውን የስፖርት ቤቱ ማለት ነው። በአስራ አራት ቴክነስ ማለት ነው። እነዚያን የዴከር ቤቶች በፊደል ምናምን ለህፃናቶች እናም ለቤት ለልጆቹ ፊደልን ምናምን እነዚህ ነይሻቸው ከነስማቸው ወጥቆም እንዳይጎዱ እናም ነገራቶችን ፊደሎችን እንዲያውቁም ያደረግ ማለት ነው። ሌሎች ብዙ ነገሮች አሉ፣ ተመልካቾቻችን ሲመጡ የሚያገኙት። እና በአጠቃላይ ተመልካቶቻችን እዚህ ሲመጡ የት ሊያገኛችሁ ይችላል? አድራሻችሁን ቁጥሩም ካላችሁ መርካቶ ጣና አንደኛ ላይ ሂራ ግራም ቀኝ ሱቅ ገራም ቀኝ ነው። እዚህ አለ ፊት ለፊት ላይ ማለት አይ እንግዳ መቀበያችን ወርክ ፎፐራችን ወደ ብነት አካባቢ ነው፣ ድንኳኖችን የምንሰራበት ማለት ነው። ያመስ ስልካችን ስልካችን ማለ 0912 39 72 65 እኛም እንግዲህ ከቪዲዮችን መታች ስልክ ቁጥራችን ስለምናስቀምጥ ሰዎች በጣም እነዚህ የሚያሳሰሉ እቃዎች ቢፈልጉ ቀጥታ እናንተ ጋር ስለሚደውል ማግኘት ይችላሉ። እንዲገዙም እኛ መልእክታችን ነው። በጣም አድርጌ ያመሰግናል። እኛም በጣም እናመሰግናለን።